ቦስ ብዬ ልጥራ ወይ የኔ ቦስ ልበል? እሱን በአንተ ምርጫ ችግር የለውም። እኔ ባይ የኔ ቦስ ማለት ይጨቅኛል ያው ጎደኛዬም ስለሆንክ ግን ስ ኒይስ ይመቼ። የኔ ቦስ ዛሬ ነው ዛሬ እንግዲህ በውቢቷ ኢማራት የመጀመሪያው ብራንች የሆነው ኤ ትሪ መልቲሚዲያ ስቱዲዮ እንገኛለን። ስለመጣክ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። ወደ ጉዳያችን ከመግባታችን በፊት እንግዲህ በኢማራት የመጀመሪያው የሆነውን በኢትዮጵያ የተከፈተ የኤትሪ መልቲሚዲያ ባለቤት ስለሆንክ በጣም ደስ ለኛል እንዲሁም ደግሞ እንዲህ ለየት ያለ ሀሳብ ይዘህ ስለመጣህ በዚሁ አጋጣሚ እንደማደንቅህ ላሳውቅ እወዳለሁ። አመሰግናለሁ። ክበርልኝ። ወደ ጉዳያችን ስንገባ እንግዲህ ዛሬ አንተም ስቱዲዮችን ውስጥ የተገኝተህ ስቱዲዮችንም አይታል፣ በግልም ሀሳብ ሰጥተናል። በድጋሚ ላመሰግን እፈልጋለሁ። ስቱዲዮችንን እንዴት አየክ? በእውነቱ ኤትሪ እንደመጀመሪያው ብራንች ሆኖ በዚህ ደረጃ ምንም አይነት እንከን ሳይኖረው ከሪሴፕሽን ጀምሮ ነገሮችን እያየው ነበር የመጣሁት እና በጣም ደስ የሚል ነበር። ከአቀባበል ጀምሮ የቤቶቹ ዲዛይን፣ የእቃዎቹ ጥራት፣ አቀማመጥ፣ ካሜራማኖቹ፣ ባክሳይድ ያሉት ኦፊሶቹ፣ ብቻ እያንዳንዱ ነገር በጣም በጥንቃቄ እና ትኩረት ተሰጥቶት እንደተሰራ የሚያሳይ ነው። በጣም ጥሩ ነው። ኦኬ፣ በድጋሚ አመሰግናለሁ። እንግዲህ እኛ ለመስራት ያሰብነው ነው በተለያየ ቋንቋዎች ለተለያዩ ሃይማኖት፣ ለተለያዩ ብሄር ብሄረሰቦች በእኩልነት ለማገልገል በሁሉም ቋንቋ ሁሉም ሰው እንደ ቤቱ ቆጥሮ መጥቶ እዚህ ባህላቸውን፣ ሃይማኖታቸውን፣ ወጋቸውን ለህዝቡ እንዲያስተላልፉ እንፈልጋለን። እዚህ ላይ ምን ሀሳብ ትሰጠናለህ? በእውነቱ ይህ ሀሳብ በጣም የሚወደድና የሚደነቅ ነው። አንዳንድ ማስታወቂያዎችንም አይቼ ነበር በስሱ ሶሻል ሚዲያ ላይ እየተዘዋወሩ ያሉ። ብዙ ጊዜ እንደዚህ አይነት ሚዲያዎች ላይ አንድ ሚዲያ የሆነ አንድ ሀሳብ አንድ ቋንቋ ይዘው ነው ብዙ ጊዜ የሚያስተላልፈው። በዛ ላይ ተጽዕኖ ፈጣሪ የሆኑ ሰዎች እንዲሁም ታዋቂ የሆኑ ሰዎችን ነው ብዙ ጊዜ የሚያቀርቡትና ና ኤ ትሪ መልቲሚዲያ ከብዙ አንጻር ነገሮችን እንደሚያይና የተለያዩ ብሄር ብሄረሰቦችና ሃይማኖቶች በእኩልነት የሚታዩበት የራሳቸውን የተለያዩ ሀሳቦችን በነፃነት የሚያቀርቡበት ሚዲያ ስለሆነ እንደ ዱባይ ሳይሆን እንደ ሀገር ራሱ ትልቅ መልእክት ያለውና በጣም የሚደነቅ ሀሳብ ነው። አመሰግናለሁ። በተጨማሪ ተመልካቾቻችን ከተለያየ ብሄር የመጣችሁ ከተለያየ ሃይማኖት የተለያየ ሃይማኖት ተከታይ የሆናችሁ ሰዎች ያለምንም ልዩነት መስተናገድ ከፈለጋችሁ ኤትሪ ሁሌም በራችን ክፍት ነው። ጾታ፣ ሃይማኖት፣ ዘር ሳንለይ ሁላችሁንም በአንድነት ለማገልገል ተዘጋጅተን መጥተናል። ኑና አብረን እንስራ። በመጨረሻ ቦስ ለህዝባችን የምታስተላልፈው መልእክት ካለክ እንግዲህ ለሕዝባችን በውቢቷ ኢማራት የምትኖሩ ከመዳም ቅመሞች ያው በተፈጥሮ ስም ነው። አክሴፕት አድርገውታል ወደውትና የመዳም ቅመሞች ጀምሮ ሁሉም ታዋቂዎችም በተለያዩ የስራ ኢንዱስትሪ ተጽዕኖ ፈጣሪ የሆኑ ከዜሮ ተነስቶ ስኬት የደረሱ የተለያዩ ላይፍ ኤክስፔሪንስ ሰዎች አሁን እዚህ መጥተው እንዲያቀርቡና ለሌሎች ሞቲቬሽን እንዲሆን እላለሁ። እናንተም ሀሳባችሁ በጣም ጥሩ ነው፣ በዚሁ ቀጥሉ። ኦኬ ቦስ፣ ያው እንደምታውቀው አንተ የፐብሊክ ፊገር ነህ፣ ሶሻል ሚዲያ ላይ ታዋቂ ነህ። አብረን የተለያየ ነገር ስንሰራ ነበር። እስኪ ከኤትሪ ጋር ምን ብሰራ ደስ ይላል? በነገራችን ላይ ያው ይህን ድምፅ እየሰማ ሆን አይደል ይሄ ለሚዲያ የሚሆን ድምጽ ነው። እና አንዳንድ ጊዜ ሳትጠቀም ስትቀድ ትንሽ ያሳዝናል። ሰው ይህን በውስጥ አውረን አውርተን የራሳችን ውሳኔ ነው ብለን ተስፋ እናደርጋለን። ኦኬ፣ ተመልካቾቻችን ከወንድማችን የኔ ቦስ ጋርም በአዲስ ስራ በቅርቡ አብረን እንደምንመጣ ተስፋ አደርጋለሁ። በድጋሚ ደግሞ በዚሁ በፖድካስታችን ፕሮግራም ላይ እንግዳ ሆነ በሰፊ ፕሮግራም በድጋሚ እንደምንገናኝ ተስፋ አደርገዋለሁ። አመሰግናለሁ። እኔም አመሰግናለሁ ደስ እያለኝ በቀጣይ በሙሉ ታሪክ እንደምገናኝ ኮዲው እያበሰርኩህ ለተመልካቾች ግን አንድ ነገር ማለት ፈልጋለሁ እንግዲህ ኤትሪ መልቲሚዲያ በራሳችን ልጅ እንግዲህ በውቢቷ ኢማራት እንዲህ የተለያዩ ሀሳቦችን እና አዲስ እይታን ይዞ መጥቶላችኋል ስለዚህ ሁላችሁም የኤትሪ መልቲሚዲያን የተለያዩ የሶሻል ሚዲያ ድረገጾች ላይክ ሼር የሚፖስቷቸውን ነገር ሰብስክራይብ በማድረግ እንዲሁም ፔጃቸውን ሰብስክራይብ በማድረግ ከጎናቸው እንድትሆኑና የሚለቋቸውን ነገሮች እንድትከታተሉ ሆዲውን ጋብዛለን። አመሰግናለሁ። ስቱዲያችን ድረስ መጥተው ጊዜን ሰጥተን ሀሳብም ስለሰጠን ከልብ አመሰግናለሁ። ክብርልኝ